ለሽሽ ሳለ አይ ሩታዬ፣ ይመጣል። የዛን ዕለት አንቺ እንደ ቀልድ እንትን ያልሺው አሁን ይመጣል። ያሮ ሩጥሻል፣ መጣብሻል። ምን ነው ባልደረሰት ያሽሽ አሁን የውልሽ ቆረጥ ፈለጥ ሲያረግሽ ፍራሽ፣ እኔም ፍራሽ ላይ እንደወደኩ ማን ይቀራል? አንድ ለአንድ ይባላል። አሰላሙ አለይኩም ወራህመቱላሂ ወበረካቱህ ውድ ቤተሰቦች ሰላም ሰላም ብያለሁ። ባላችሁበት ሰላማችሁ በዘዘ ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሸር፣ ሰብስክራይብ እያረጋችሁ ቤተሰብ ሆነው እውነት ለመናገር ውድ ቤተሰቦች ዛሬ እንዴት እንዳለቀስኩ ልነግራችሁ አልችልም። ሩታዬ በጣም በጣም በጣም አሳዘነችኝ። እናም ደግሞ ስ እንዴት አንጀት እንደበላችኝ ማለት ነው እቺ ልጅ እኔ እንጃ ብቻ የሰውን ፍቅር ሰጥቷታል አላህ። መጨረሻውን ያሳምርላት እዚሁ አጋጣሚ ያለ በሰላም እየገላግላት የሩትዬ መውለድ፣ ሁሉም ሰው እኔ እንጃ እንደዚህ ነገር ባይደረግባት፣ ወይም ደግሞ እንደዚህ ነገር ባትሏ ስሜት ዋን ባትጎዝባት በጣም ደስ ይለኛል። የፈለገን ብራንክ ቢሆን በቃ ማልቀስ የለባትም ሩትዬ። በአሁኑ ሰዓት በነገራችን ላይ ወንድ ልጅ ብዙ ጊዜ ይባላል። እኔም በላየው ሞር እኔ በእህቴ አይቻለሁ። እህቴ እውነቴ ነው ምላችሁ ዘጠኝ ወር አይደለም አስር ወር ጨርሰው ወደ አስራ አንደኛ ወር ስትገባ ነው የወለደችው እና በነገራችን ላይ ወንድ ልጅ በጣም ይቆያል ይባላል። እናም እኔ አይቻለው በእህቴ ማለት ነው። እኛም እውነት ለመናገር ቤተሰቦች በጣም ተጨንቀው በቃ አሁንማ አትወልድም ምናምን ተብሎ አስረኛ ወር ጨርሳ አስራ አንድን ገብታ ግማሽ አድርጋ ምንም ነገር ሳትሆን በሰላም ወልዳለች የኔ እህት ማለት ነው። እና አብዛኛው ሰው ለምን አትወልድም ጊዜ እኔ እንደዚህ ነገር ባይናገራት በጣም ደስ ይለኛል። ይህ ነገር ያላ ስራ ነው የሰው ስራ አይደለም ግን በሌላ ነገር በዚሁ አጋጣሚ የሩታ እህቶችና ና እናቷም ይለያሉ። ጥሩ ጥሩ ነገር ነው ያላቸው። ግን በአሁኑ ሰዓት ሩታን በዚህ ሁኔታ እንደዚህ አይነት ብራንክና ወይም ደግሞ እንዲህ እሷ ራሱ ትጨነቃለች፣ ምክንያቱም ጊዜውን አልፈዋል። ለምንድን ነው ማልወልደው? ያንን ያንን ሀሳብ ስላለባት እናንተ ደግሞ እንደዚህ አይነት ነገር ስትባል ስሜቱ ሌላ ነው እና አንጀቴን የበላችኝ ነገር ቢሆን እኔ ልጅ ነኝ እና ላጠፋ እችላለሁ። ምንድን ነው ያጠፋሁት? ልስተካከል ስትል አንጀቴ ነው የበላችኝ ማለት ነው። እኔ እውነት ለመናገር ፍራንክ መሆኑ ያው ከመጀመሪያም ተናግረዋል እህትዮ እናትዮ ማለት ነው። ነገር ግን ሩታ በጣም አሳዝናኛለች። እውነቴ ነው። ቃላቀ እቺ ልጅ ስታለቅስ እኔ የኔ ሆድ አብሬያት የምላቅ የማለቅስ ነገር ለኔ ራሱ ግራ ይገባኛል። እኔ ለቤተሰቦቼ እንደዚህ አልጨነቅም፣ እንደ ሩታ ማለት ነው። ብቻ የሰው ፍቅር ሰጥቷታል ማለት ነው። ሰው ለምን ወደድኩ አትበሉ እንግዲህ። ብቻ ምን ምን አላውቅም። ሩታ የእውነት በጣም እድለኛ ናት። የሰው ፍቅር አላት፣ ሰው ይወዳታል፣ ሰው በጣም ነው የሚያከብራት። እና እኔ ደግሞ በጣም ነው የምታሳዝነኝ፣ ለምን እንደሆነ አላውቅም። አንዳንዴ እውነት ነው የምላችሁ? የእናቴ ልጅ ትሆን ነው እንዴ ምናምን ነገር እላለሁ? እኔ ሩታኛ በሚዲያ ነው የማውቃት። በሚዲያም ባቃት፣ በአካልም ባያት፣ በቃ ሩታዬ በአካልም ስታያት በጣም እኔ እንጃ ውስጣችሁ የምትገባ ልጅ ናት። በጣም ደስ የምትል የሰው ፍቅር ያላት፣ ከሰው የምትግባባ እኔ ሁሌ የምናገራለሁ። ሁለቱም በጣም ደስ የሚሉ ልጆች ናቸው ሞር እኔ እንጃ ሩታዬ ስታለቅ ሳልወድም ለምን እንደሆነ አላቅም፣ ይከፋኛል ሳልፈልገው ማለት ነው። የሆነ ነገር ስትባል፣ ስትሰደብ በቃ እሷን የሚያስከፋት ነገር ሲናገሯት እኔ ለምን እንደሆነ አላቅም። ቤተሰቦቼ ስለመወዳትም ይሁን ስለምሳሳላትም ይሁን በቃ አልችልም። ለምን እንደሆነ አላቅም። ብቻ ሩታዬ ለእህቶችሽም ለሁሉም ሰው እንግዲህ ደስታችን ሙሉ እንዲሆን አላ በሰላም ይገላግልሽ። ግን እንደዚህ አይነት ፍራንክ ቢቀርባት በአሁን ሰዓት ጥሩ ነው ብዬ ነው ማስበው። ምክንያቱም ስለምታስብና ስለምትጨነቅ ሞር፣ ሁሉም ለምን አትወልጂም ለምን አትወልጂም ነው የሚላት። እኛ ራሱ ሩታዬ መቼ ነው የምትወልደው እያለ እኛ ሁሉም የሚጠብቀው እሷ ነው። ብቻ በእኛ ሳይሆን ባላ እጅ ስለሆነ ሁሉም ነገር የእሱ ስለሆነ ያው ጊዜ ይወስዳል ነው ሚመስለኝ እኔ ሰው ሁሉ ይላል፣ እኔ ብቻ አይደለም። እናንተም በፋሚሊያችሁ ወይም ደግሞ አንዳንድ በጓደኞቻችሁ ልሰሙ ትችላላችሁ። ወንድ ልጅ ሲሆን ይቆያል በጣም እና ጊዜ ይወስዳል ነው የሚባለው። ሞር እንኳን ሩታ የመጀመሪያ ስለሆነ ማናችሁም ስጋት አይገባችሁ ማለት ነው። አላህ በሰላም ይገላግላት፣ በሰላም ወልዶ ወልዳ ለማቀፍ ያብቃት ነው ምለው። ግን ዛሬ የእውነት ለመናገር አላውቅም ሩታዬ እንዴት እንዳሳዘነችኝ በነገራችን ላይ ሩታ በጣም የዋህ ናት። እውነቴ ነው ምላችሁ ባለፈ ራሱ እንደዚሁ ሰብራች ስትደረግ እንባ ነው ያነቃት ማለት ነው። ለየትኛውም ነገር እንባዋን ይቀድማል። እንግዲህ የሆዷን አውቆ አላ ይርዳት ነው የምለው። እኔ ምንም ነገር አልልም። እናንተም አትጨነቁ። ብዙችሁ አልቅሰናል ምናምን እያላችሁ ነው። ያው ስለምትወዳትና ቦታ ስላላችሁ ነው የምታለቅሱት ማለት ነው። ቦታም የሚሰጣት ልጅ ናት። ብቻ ባልሆነ በሆነ ነገር የሆነ ነገር በዚህን ስራ ምናምን በአንዳንድ ነገሮች ነው እንጂ፣ እውነቴ ነው ሙላችሁ እንዳለው ሩታ አላቅም ሞር። እንደውም በአካል ያያችሁ ልጆች ትኖራላችሁ ብዬ ተስፋ አረጋለሁ፣ ሩታ ምን አይነት እንደሆነች እና ምን አይነት ተወዳጅ ፍቅር ጣፋጭ የሆነች ልጅ ናት፣ ሰውን ደግሞ እንዴት አርጋ እንደምትግባባ እውነቴ ነው ሙላችሁ። በጣም ደስ ልዩ እንቁ የሆነች ሩታ ናት። ለዛንም ነው በቃ ታውቃላችሁ የሆነ እራሷ ድንቅና ውብ ስለሆነች ሰውም ደግሞ በዛ ልክ ነው። በውብም በመልካምነት ወን በቃ እኔ እንጃ ሲፈጥራት ራሱ ሁሉም ነገር አሟልቶ ነው የፈጠራት ማለት ነው። እኔ በህይወቴ እውነቴ ነው ምላችሁ ዩቱብ ብዙ ጊዜ ነው መከታተል የጀመርኩት። እንደ ሩታ ዩቱበር አይቼ አላቅም፣ ወድጄ አላቅም። ለምን እንደሆነ አላቅም። እኔ በቃ ሞር ዩቱብም ቲክቶክም የወደትኩት በሩታ ነው። ያው አንዳንዴ ቲክቶክ አለ በአሁኑ ሰዓት የሆነ አንዳንድ የሚያስጠሉ ነገሮች አሉ። ሰውን መዘቅዘቅ፣ መሳደብ፣ ያልሆነ ነገር መስጠት በዛ በዛ የመጣ እኔ ቲክቶክን ታውኩ እንጂ፣ በአሁን ሰዓት እውነቴ ነው የምላቸው በቃ በፊት ሩታ ሰላም በሆነችበት ሰዓት መዘቅዘቅ ምናምን በሌለችበት ሰዓት ብስምላ ሩታን ለማየት ነበረ በቃ የምሮጣው የትም ቦታ ማለት ነው። አሁንም እንደዛ ነኝ። ግን ቲክቶክ በአሁኑ ሰዓት በጣም ተበላሽተዋል። በጣም ያስጠላል። በቃ ቲክቶክ ማለት አሁን የምቀኛ ሰፈር ሆነዋል ማለት ነው እርስ በርሱ ስለሚጣላ አንድ ሰው ከፍ ብሎ ሳዩ የሆነ አንድ ሰው ከወደቀ ያንን የወደቀውን ሰው መሬት መቅበር ምናምን ነገር ይወዳሉ። መዋደድን፣ መፋቀር አንድነትን በቃ አንዷ ከህቷ ከተጣላች ማስታረቅ የሚባል ነገር የለም በአሁኑ ሰዓት ማለት ነው ነው አንድም ደግሞ ቲክቶክም ሆነ ዩቱብም መፈትፈት ራሱ የተጀመረ እውነት ለመናገር አብርሽና ሩታ ሲመጡ ነው፣ ሞር ሩታ ስትመጣ ነው ማለት ነው። እና ለዛ ሁሉ ሰው በጣም ይወዳታል፣ በጣም ያከብራታል ክብርም ስለምሰጥ ነው። እውነት ነው የምላችሁ፣ ሩታ እንደተናገረች አይደለም ለሰው ልጅ በጣም ክብር አላት። በጣም እኔ ምን ብዬ እንደምናገር አላውቅም። ብቻ አንድ ቀን ስለሷ በሰፊ አማወራላችሁ አላችሁ ይሆናል ማለት ነው። እንግዲህ ውድ ቤተሰቦች ሁላችሁ ማዝናችኋል። ብራንክም ቢሆን ዛሬ ምንም አይደለም። እኔ ቅር አላለኝም እኮ ብራንክ መደረጓን። ግን ስታለቅስ ደግሞ ብዙዋችሁ አትወዱም፣ እኔም አልወድም። ሞር ደግሞ በዚህን ጊዜ በጭንቀት ዋ እንደዚህ ለምን አትወልጂ ምናምን ባይሏት በጣም ደስ ይለኛል። ለምን ብትሉ ከኛም የበለጠ ከቤተሰብም የበለጠ እሷ ጭንቀት ላይ ስላለች ማለት ነው። ለማንኛውም ቻው ቻው ደህና ደህና